አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምድሊላሂ። እናንተ እንዴት ናችሁ? ሰላም ነው ወይ? ከእኔ ከቱርክ የመጣው ቡና ነው ግን አይጥመኝም። ነጭ ለሽ ነጭ ሆነ። መፍሩት ጥቁር ነው መሆን ያለበት። የሆነ ነገር አለው። ይሄ ለውዝ እኔ ነው። ይሄ ምን ያነቃቃል ለውዝ እኔ የቱርክ ጋ መስሎኝ። እኔ ደግሞ በቃ ዛሬ ደብሮሻል እና የቱርክ ናፊ ምናምን ብላኝ፣ እኔ ደግሞ የቱርክ ነው እየሳፈለ ቦታት ምን ሆኖ ተገኘ ለውዝ። አይ እኔ በላቸው ነው ዴ ምን ይሁን ለውዙ ጎድ ይሄ ምን ያነቃቃል? እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ አልሐምድሊላሂ። እንዴት ይዟችኋል? እኔ ጋር አልሐምድሊላሂ ሁሉም ሰላም ነው። እኔ የምላችሁ እንደ ይሄ ኢቃማ ነገር እንዲያውም ምን ይሻለናል ጋይስ እስኪ አሁን ይህን ታላመት ኑረን አስራ ሰባት ሺህ ብር ከፍለን ኢቃማ ማሰራት እኔ ግራ ገባኝ። ወላ አንደኛ ደህና ከፊል የለም። በአሁኑ ሰዓት ሁሉም የምንብለው ሆነ ወላ የእኛ ሀበሻ የምንብላው ነው የሌላ አረቦች የምንብላ ነው በአሁኑ ሰዓት የሆነው ማለት ነው። እና አንደኛ ደህና ከፊል ከምን ይገኝ? አሁን እንደዚህ ደክመን ይሄን ታላመት ኑረን ደሞ አሁን እንደገና ይህም ታልብር ከፍለን ቢያንስ እንኳን የምህረታዎች ከተባለ ቢያንስ ቀራሩን እንኳን ቢታውልን ጥሩ ነበር ማለት ነው። ይሄን እንትኑን ይሄ ምንድን ነው የሚባለው ቀራማውን ልል ነው። ተከየሉ አሁን ቀራማ የአስራ አንድ አመት ቀራማ አለብኝ። የአስራ አንድ አመት ቀራማ እንግዲህ ተከየሉ የአስራ አንድ አመት ቀራማ ነው የምከፍለው። የአስራ አንድ አመት ቀራማ ከፍዬ ከዛ ወላሂ እንደገና ደግሞ ለከፊል ለአምስት ሺህ ወይ ስድስት ሺህ ከፍዬ ሁለት ሺህ ተናዘል አንድ ሺህ የቅጣት አንድ ሺህ ሁለት መቶ የመክተብ አስባችኋል። ያ ሁሉ ሆኖ ወደ አስራ ስድስት ሺህ ሪያል ወደ አስራ ሰባት ሺህ ሪያል ነው የሚመጣው ማለት ነው እና ጊራ ግብ ታለኝ ብታዩ ማለት ነው ቢያንስ እንኳን ይሄን ታህል ብል ፈጅቼ እንኳን ደህና ከፊል ባገኝ ባያንስ እንኳን ባይበልቅብኝ ጥሩ ነበር ማለት ነው። ግን ይሄን ታህል ፈጅተን እኔ ደግሞ ይህን ፎርሳ በቃ ደስ ያለኝ መምጣቱ ምንድን ነው? አንደኛ እስኪ እንደው ይሄን ታላ መጥቀም እናቴን እንኳን ባይ የሚለው ነገር ነው። ከዛ በኋላ እንኳን ችግር የለም ሁለት አመት በኋላ ወላሂ ሰቅተን እንተወዋለን ማለት ነው። ግን በጣም ቢያንስ የቃራማውን፣ ግን እኔ አንድ ጥያቄ አለኝ ማለት ነው። አሁን እዳ ያለባችሁ ሃምሳ ፐርሰንት የሚል መጣል። ይሄ ሃምሳ ፐርሰንት እኛን የሚወክለናል ወይንስ እነዚህ የሼሪካ ባለ እዳዎችን የሚወክል እንደ ሹፌሮች ምናምን ነው ወላ እኛን የሚወክለናል? አሁን ምሳሌ የቀራማው ብር አሁን እሱ አምሳ ፐርሰንት አድርጎልኝ ከሆነ ደስ ይላል። ቢያንስ አምሳ ፐርሰንት ካደረገልኝ በግማሽ ማለት ነው። እናም መታወቁ ካላችሁ ይሄን ነገር አስረዱኝ ማለት ነው። ሰሞኑን የመጣ አዲስ ቀራር ነው። አምሳ ፐርሰንት እዳውን አምሳ ፐርሰንት አድርጎታል ይላል ማለት ነው። እንደዛ ከሆነልን እንኳን ቢያንስ ትንሽ ቀነሰልን ማለት ነው። እንደዛ ከሆነ ማለት ነው። ይሄን ነገር እስኪ የምታውቁ እህቶቼ ንገሩኝ ማለት ነው። ብቻ ከባድ ነው የምር እኔ እንጃ፣ እንግዲህ አላህ ያውቃል። ደግሞ እንግዲህ አላህ እንግዲህ ከእናትሽ ጋር ተገናኝ ካለኝ ይሳካል። እንሻ አላህ ባላ ፍቃድ ማለት ነው። አላህ ካላለ ደግሞ ምን ይሄን ሳላመት እንኳን ኖር ያለሁ ማለት ነው። ዞሮ እንግዲህ ሁሉም ነገር አላህ የፈቀደው ነው የሚሆን። አላህ ያሳካልሽ እያላችሁ ድቃ አድርጉልኝ እላችኋለሁ። እና ቢያንስ እንኳን ይሄው ይሄ ፎርሳ ለመኖሩ ነው ያንቢያን። ቢያንስ እንደዚህ እንኳን ፎርሳ ብናገኝ ከአንድ ጊዜ እንኳን የደን ቤት አይተን ብንመጣ ትልቅ ነገር ነው። ብቻ አልሐምዱሊላ ይሄ ፎርሳ መምጣቱ ለእኛ ትልቅ ነገር ነው። ገንዘብ ምንም አይደለም። ስንት አስራ ሁለት ዓመት አስራ ሶስት ዓመት ሰርተናል ግን ምንም ፋይዳ የለውም። ሁሌም አመት እለት ነው የምንቆጥረው ዝም ብለን ማለት ነው። እና እስኪ እንግዲህ እንሞክረዋለን ኢንሻአላህ እና ይሄ አምሳ ፐርሰንት የሚባለው እኛንም የሚወክለናል ወይ ይሄን ነገር እስኪ የምታውቃላችሁ በኮሜንት አሳውቁኝ ማለት ነው። አምሳ ፐርሰንት የተባለው ነገር እኛንም የሚወክለን ከሆነ አልሐምዱላ ደስ ይላል። ቢያንስ ትንሽ የተወሰነ ፖርሳ ይኖረናል ማለት ነው። እንጂ የዶ የመንግስቱ ዳማ ተውት። ወላሂ ተከፊሉ ፈን መንግስት ደሚከፍለው ወደ 11 12000 የምንከፍለው ወላሂ እና ይሄን 50% ካደረገልን እንደስ ይላል ኢንሻአላህ። እስኪ እና የምታውቁ ካላችሁ ይሄን ነገር ትናንትና ሰምቼ ነበር ማለት ነው። እና ይሄን ነገር የምታውቁ ካላችሁ እስኪ አስረዱኝ፣ ማለት ነው ወይንም ነገሩኝ፣ በኮሜንት አሳውቁኝ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሸራ አድርጉልኝ እሺ ቤተሰቦቼ። እላችኋለሁኝ ሰላማችሁ ብዝት ይበል። እንግዲህ ያሰባችሁም አላህ ያሳካላችሁ ኢንሻላህ። ወላይ እላችኋለሁ። ስንት ቤተሰብ የናፈቃለው ይህን ፎርስ አግኝቶ ደግሞ ደስተኛ የሆነ ደግሞ ስንት ሰው አለ መሰላችሁ ወላይ